ባግዳድ መንፈስ፣ ባግዳድ 2006፣ እስር ቤት ውስጥ በአንድ ወቅት ሀገርን ይመራ የነበረ ሰው አሁን በብቸኝነት ተቀምጧል። አብሮት ማንም የለም። ብልጭ ድርግም የሚል ብርሃን ውስጥ የሆነ ክፍል፣ ከግድግዳው ባሻገር የሆነ ታሪክ አለ። ፍርዱን በጸጥታ የሚጠባበቅን በልጅነቱ ከኩዮቹ ጴዝና ሹፈት ንቀትና መገለል እንዲሁም በሰውነቱ ውፍረት ከልክ ያለፈ ስድብና ዘለፋ ለመዳን ጉልበትና ኃይል ብቸኛው አማራጭ እንደሆነና ዓለም ቀላል እንደማትሆን በለጋድሜ ተረዳው። ባለ ታሪኩ በአንድ ወቅት የሰፈሩ ጉልቤ ከመባል ተነስቶ እንደ ሀገር የማይነካ ሰው ሆነ። ስሙን በሹክሹክታ ለመጥራት እንኳን ወንድነትን የሚፈታተል ፎቶው የእያንዳንዱን ዜጋ ቤት በውዴታ ግዴታ ያስጌጣል። ቃላቱ በእያንዳንዱ የአገሪቱ የሬዲዮ ሞገድ ያስተጋባል። ሐውልቱ አደባባዩን በአስፈሪ ግርማ ሞገስ ሞልቶታል። ሳዳም ሁሴን። በትክክል ማን ነበር? አርበኛ፣ አምባገነን ወይስ በቀላሉ ጭካኔን በጭካኔ የሚመለስ ተራ ሰው? የክርስቲያን የይሁዳ የያዝዲ የሶሊ የሺሃ የኩርድ ማኅበረሰብ ቤት የሆነችው አገር ኢራቅ መሪ የሆኑት የሳዳም ሁሴን ታሪክ የአንድ ወቅት የሥልጣን ጥማት ተረት መሳይ ታሪክ ነው። የጥንት ግርማም ማለቂያ የሌለው ችግርም ያላት ምድር በወቅቱ በታሪክ ውዥንብር አውሎ ንፋስ ውስጥ ተይዛለች፣ በምኞት በፍርሃት በክህደት በስርዓትና በሁከት መካከል። በዚህ ቪዲዮ አንድ ሰው ከፍርሃት ተነስቶ በጣም ከሚፈሩት መሪዎች አንዱ ለመሆን ወደ በቃው ወደ 1979 ወደ ኋላ በዘመን መንገድ ተጉዘን በጊዜ ሰረገላ ደርሰን እንመለሳለን። አብራችሁን ቆዩ። ክቡራን የግዛት የዩቲዩብ ቻናል ቤተሰቦች እና ይህንን ቪዲዮ በአጋጣሚ ከፈታችሁ ሁሉ ድጋሜ እንድንገናኝ ሰብስክራይብ አድርጋችሁ የዶል ምልክቷን በመጫን እና ወዳጅነታችሁን ለማሳየት ላይክ በማድረግ አብረን እንድንቆይ ስል በአክብሮት ትጠይቃለሁ። አምባገነን ሳዳም ሁሴን ሚያዚያ 1937 በትክሪት አቅራቢያ ወደ ምትገኝ ትንሽ መንደር ውስጥ ተወለደ። ያደገው በድህነትና በመከራ የተከበበ የተፈተነ ቤተሰብ ውስጥ ነው። አባቱ ከመወለዱ ከስድስት ወር በፊት መሞት መዳናቸው ሳይታወቅ ደብዛቸው ጠፋም። የአስራ ሶስት ዓመት ታላቅ ወንድማቸው ሳዳም ተጸንሰው ሞተ። ይህ ሁሉ መከራ ለምን በእኔ ላይ እያሉ የሚያማረሩት እናት የወለዱት ልጃቸውን ለማንም የማይመለስ የክፉ ዕድል ምልክት ገደቢስና ገፊ ነው ብለው ስላመኑ ሳዳም ብለው ስም አወጡለትም። እናቱ ኑሮውን ለማሟላት ይህ ነው የማይባል የሞት ሽረት ያክል ታግላለች። ሰውነቱ ወፍራምና ግዙፍ ስለነበር በዕድሜ ኩዮቹ ይፌዝበት ይሾፍበት የነበረው ሳዳም ከልጅነቱ ጀምሮ ዓለም ጨካኝ ልቶን እንደምትችል ተገነዘበ። በቃ ኃይልና ጉልበት ለሱ ራሱን ከስቃይ የሚከላከልበት ብቸኛው መንገድ እንደሆነ ተረዳ። ያደገው የሂትለር ቀንደኛ አድናቂ በሆነውና ፈጣሪ አይሁድ ኢራንንና ዝንቦችን መፍጠር አልነበረበትም ብለው ከሚያምኑት ባጎቱ ካይራላ ታልፋጅ ሲሆን ለአረብ ብሄርተኝነት ፍቅር ያለውና ለቀኝ ገዢ ኃይሎች ጥላቻ ያለው ሰው ነበር። ሳዳም ኢራቅ በባዕድ ዜጎች ተክዳለች የሚለውን ሐሳብ ተቀብሎ አደገ። ጥንካሬና ጉልበት ብቻ ክብሯን ማስመለስ እንደሚችል ማመነ። ሳዳም በአስራዎቹ ዕድሜ ውስጥ እያለ ወደ ባግዳድ ተዛወረ። በፖለቲካው ዥንበር መፈንቅለ መንግስትና ግድያ መካከል ያለች አገር ውስጥ አላማውን ያገኘው እንደ ተማሪ ሳይሆን እንደ አብዮተኛ ነው። የአረብ አንድነትንና የሶሻሊስት ማሻሻያዎችን የሚደግፍ ቡድን የሆነውን የበአት ፓርቲን ተቀላቀለ እና አዲሱ አባልም ሆነ። ሳዳም በወቅቱ ራሱን ጨካኝ ጉልበተኛና ታማኝ መሆኑን በትክክል አሳይተዋል። ከሌሎች በተለየ መልኩ እንደ ተናጋሪ ወይም ምሁር ጎበዝ አልነበረም። ነገር ግን ለፍርሃቱ ብቸኛው ማሸነፊያ መንገድ ጉልበት መሆኑን ተረድቷል። እንደ ኤውሮፓያን አቆጣጠር በ1959 በወቅቱ በኢራቅ ጠቅላይ ሚኒስትር አብዱል ከሪም ቃሲም ላይ በተደረገ የግድያ ሙከራ ተሳትፏል። ሙከራው አልተሳካም፣ ሳዳም ቆስሎ ወደ ግብፅ እንዲሸሽ አስገደደው። ቢሆንም ለስልጣን ሲል ለመግደልና ለመሞት ዝግጁ መሆኑን በማሳየት እንደ ወጣት አብዮተኛ ዝናውን አግኝቷል። ከአመታት በኋላ የቃሲም ከስልጣን መገልበጥና የባአት ፓርቲ ወደ ስልጣን መመለሱን ተከትሎ ሳዳም ወደ ኢራቅ ተመለሰ። ካሁን በኋላ ተራ ወታደር ብቻ አልነበረም። እሱ በህይወት የተረፈ ሞትን ፊት ለፊት የተጋፈጠና አላማ ይዞ ተመልሶ ወደ አገሩ የመጣ ሰው እንጂ እንደ አውሮፓውያን አቆጣጠር በ1970 ዎቹ መጀመሪያ ላይ ሳዳም ከትዕይንቱ በስተጀርባ ቁልፍ ኃይልና የሚመኩበት አካል ሆኗል። የኢራቅን የስለላና ወታደራዊ ቡድን እንዲሁም ፓርቲውን ሳይቀር ቁጥጥሩን አጠናክሯል። የስልጣን ጥማቸውን ለመቁረጥ ትክክለኛ ጊዜ እንደሆነ የተረዱት ሳዳም በሐምሌ 1979 እንቅስቃሴውን አደረገም። አንድ ቀን በገዛጃቸው ምክትል ፕሬዚዳንት አድርገው የሾሟቸውንና የገዛ የስጋ ዘመድ የሆኑትን የወቅቱ የአገሪቱ ዋና ፕሬዝዳንት አህመድ ሀሰን አልበክርን በድንገት መስሪያ ቤታቸው ድረስ በመሄድ ሁለት ምርጫ ሰጧቸው። አንድም ስልጣናቸውን በገዛ ፈቃዳቸው እንዲለቁ፣ አሊያም ተገደው በጉልበት እንደሚያስለቀቃቸው ዛተባቸውም። ፕሬዝዳንት አህመድ ሀሰን አልበክር ምንም ሳያቅማሙ ከፕሬዝዳንትነት ወደ ተራ የአገሪቱ ጎልማሳነት የሚያዘዋውራቸውን የሥራ መልቀቂያ ወረቀት ላይ ፊርማቸውን አስቀመጡም። በቀናት ውስጥ በአንድ ወቅት ከትግሪት የመጣው የደሃ ልጅ የነበረው ሳዳም ሁሴን ራሱን አዲሱ የኢራቅ ፕሬዝዳንት አድርጎ አወጀ። ነገር ግን ይህ የተለመደ የስልጣን ሽግግር አልነበረም። የዓለም ስልጣኔ በኢራቅ አስኳል በኤፍራጦስና ጤግረስ ወንዞች ዳርቻ የመመስረቱን ታሪክ እያመሳከሩ መለው ዓለም ለአገሪቱና ለመሪዋ መስገድ እንዳለበት በተደጋጋሚ ሲናገሩ የሚሰሙት አዲሱ ፕሬዝዳንት ሳዳም ገና ወንበሩ እንኳን ሳይሞቃቸው የመፈንቅለ መንግስት ተሞክሮብኛል በማለት በቀጥታ የአገሪቱ ቴሌቪዥን የሚተላለፍ ሙሉ የባዕት ፓርቲ አባላትን አስቸኳይ የስብሰባ ጥሪ ያደረጉም። በፍርሃትና በጸጥታ የተዋጠው አዳራሽ ውስጥ ከፊደል ካስትሮ በስጦታ የተበረከተላቸውን ቶስካናቸውን እያቦነኑ ተጠርጣሪዎቹ አንድ ባንድ ስማቸውን ማስጠራት ጀመሩ። ትዕይንቱ ሳዳምን በቅርበት ለሚያውቃቸው ግልጽ ነበረ። በፖለቲካው ዓለም ይፎካከሩኛል ብለው የሚያስቧቸውን ሰዎች እስከ መጨረሻው እስትንፋሳቸው ድረስ መሸኘትም። የኢራቅ የወርቅ ዙፋን። በ1980ዎቹ መጀመሪያ ላይ 107 የማሰቃያ ዘዴ ያውቃሉ የሚባሉት ጨካኙ ሳዳም ሰፊ የስልጣን ኢምፓይር አቋቋመ። ትምህርት ቤቶች ጋዜጦችና የቴሌቪዥን ጣቢያዎች በእሱ ምስል ተሞልተዋል። እሱ በሀገሪቱ ዜጎች ዘንድ በፍርሃትና ጸጥ ብሎ በመገዛት መካከል እንዳባት አባት፣ አዳኝና የኢራቅ ኩራት መገለጫ ሆኖ ይታይ ነበረ። ቤተ መንግሥቶችን ሐውልቶችንና የፕሮፓጋንዳ ፊልሞችን ጨምሮ በሚያስደንቅ ፕሮጀክቶች ላይ ብዙ ኢንቨስት አድርጓል። ራሱን ከናቡከደነ ጾርና ከሳላዲን ጋር በማነጻጸር የሞሶፖታሚያን ጥንታዊ ክብር መልሷልም። ከእድገት መልክ በታች ግን አምባገነንነት እጅግ ገኗል። ጭቆና ከዳር እስከ ዳር ተስፋፍቷል። የኢራቅ የስለላ ኤጀንሲ ሙካራባት በዓለም ዙሪያ በጣም ከሚፈሩ ድርጅቶች አንዱ ሆኗል። ጎዳናዎች ሁሉ በማይጠረጠሩ ሰላዮችና በመረጃ ሰጪዎች ተሞልቷል። ጎረቤቶች እርስ በርሳቸው ይፈራራሉ እና የቤተሰብ አባላት እንኳን እርስ በርሳቸው አሳልፈው ይሰጣጡ ነበርም። የሳዳም ምስል የሌለበት ክፍል አልነበረም እና ልጆች ለሱ ክብር መዝሙሮችን ተምሯል። አመራሩን በሹክሹክታ በለሆሳስ ላፍታ መጠራጠር እንኳን አንድ ሰው በአንድ ጀንበር እንዲጠፋ እንደሚያደርግ ሁሉም በትክክል በስርዓት ጠንቅቀው ያውቃሉ። ሆኖም ሳዳም ራሱን እንደ ኢራቅ ጠባቂ አድርጎ ይመለከት ነበር፣ ሀገሪቱን ከውጭ ስጋቶች ይጠብቃል። ብዙም ሳይቆይ ጦርነትን ህዝቡን አንድ አድርጎ መግዣ አድርጎ ተጠቅሞበታል። በሴፕቴምበር 1980 ኢራቅ ኢራንን ወረረች አከራካሪ በሆኑ የድንበር አካባቢዎች ላይ ፈጣን ጥቃት በመፈጸም በሀያኛው ክፍለ ዘመን ረጅሙና ገዳይ የጦርነት ወቅት እንዲያልፍ ምክንያት ሆኗል። የኢራን ኢራቅ ጦርነት ለስምንት ዓመታት የፈጀ ሲሆን በሚሊዮኖች የሚቆጠሩ ሰዎች ሞት ምክንያት ሆኗል። ከተሞች ወድመዋል። ሁለቱም ወገኖች በጦር ሜዳ ላይ አሰቃቂ ጭካኔ ፈጽመዋል። ሳዳም ሁሴን የኬሚካል ጦር መሳሪያ ተጠቅሟል። ይህ ድርጊት ስሙን ለዘለቄታው ታሪክ የማይሽረው ስሙን በክፉ እያነሳ የሚዘክረው ጨካኝ መሪ አድርጎታል። ኢራቅን ከፋርስ መስፋፋት ጋር አጣቅሶ የአረብ ዓለም መከታ አድርጎ ገልጿል እና ለተወሰነ ጊዜ ብዙዎች እርግጠኞች ነበሩ የምዕራባውያን አገራት የኢራንን አብዮታዊ ንቅናቄ በመጠንቀቅ በብልህነት በጦር መሳሪያና በገንዘብ ድጋፍ ረድተዋታል። እንደ አውሮፓውያን አቆጣጠር በ1988 ጦርነቱ ሲቆም ሳዳም በተሰበረ አገር ላይ የጭካኔና የዱላ ምሳሌ የሆነውን ክንዱን ተመክቶ ብቅ አለ። ነገር ግን ሳዳም የሁል ጊዜ ማሳሳቾን ድላወጀ ተጨማሪ ሀውልቶችን አቆመና የኢራቅን ክብር የሚጠብቅ ሰው አድርጎ ራሱ ነው ወደሰ ያሙኑን አገዛዙ አደገኛውን እንደቀጠለና መጪው ውሳኔው ስልጣኑን ሊያጠናክር ወይም ለዘላለም ሊያጠፈው እንደሚችል እንቅቁ ያውቃል። ጦርነት እና ኃይል። ዓመቱ 1990 ነበር። ኢራቅ ከኢራን ጋር ከ8 ዓመታት ግጭት በኋላ የተደበደበች ግን በውል ያልተሰበረች ጠንካራ አገር ነች። የደቡባዊው ክፍል አገሮች ተቃጥለዋል። ኢኮኖሚው ተሟጧል እና ከአንድ ሚሊዮን በላይ ዜጎች ሙተዋል ወይም ቆስለዋልም። ያሙን ግን በባግዳድ ልብ ውስጥ አንድ ሰው የክብር ዕልሙን ቀጥሏል። በውሸት የድል ስሜት የተበረታታው ሳዳም ሁሴን ኢራቅ ክፍያ ይገባታል ብሎ ያምናል። ኢራቅን ድህነት ለማስቀረት በማሴር ትኩረትን ወደ ሀብታም የባህረ ሰላጤ ሀገራት አዞረም። በእሱ እይታ ኩዌት፣ ቀደም ሲል በኦቶማን ኢራቅ ስር የነበረችው ትንሽ ጎረቤት፣ የአረብ ሀገርን ሀብት የምታሟጥጥ ሌባ ነች። ሳዳም ከቤተ መንግስቶቹ በሮች በስተጀርባ ጄኔራሎቹን ሰበሰቡ። በተረጋጋ ድምጽ ነገር ግን ጠንካራ ቃላትን በመጠቀም ኩዌት ከኛ እየወሰደች ነው ሲል ባጽኖ ተናገሩ። እንደ አውሮፓውያን አቆጣጠር ነሐሴ 2 ቀን 1990 ማለዳ ላይ ታንኮች ወደፊት መጉረፍ ጀመሩ። የኢራቅ ወታደሮች በፍጥነት ድንበሩን አቋርጠው በሰዓታት ውስጥ ኩዌትን በመያዝ ዓለምን አስደነገጡ። ሳዳም ሁሴን ኩዌትን የኢራቅ 19ኛ ግዛት አድርጎ አወጁ። ነጻ ውጪ ነኝ በማለት ለፍትህና ለአረብ አንድነት ቃል ገብቷል። ነገር ግን አለም አቀፉ ማህበረሰብ፣ የተባበሩት መንግስታት ወረራውን አውግዘዋል፤ እና በፕሬዝዳንትነት ጆርጅ ኤች ደብሊው ቡሽ ስር ዩናይትድ ስቴትስ ትልቅ ጥምረት ማሰባሰብ ጀመረች። ከካይሮ እና ከለንደን እስከ ዋሽንግተንና ሪያድ ባሉ ከተሞች ሀገራት ለጦርነት መመካከር ቀጠሉ። ምንም ነገር አቋቁማለሁ የሚለው ሳዳም ከዚህ በፊት ከሞት ጋር ተጋፍጧል። ከመፈንቅለ መንግስት ከጦርነቶችና ከግድያ ሙከራዎች ተርፏል። ራሱን የማይበገር አድርጎ ይመለከታል። በዚህ ጊዜ ግን እየቀረበ ያለው አውሎ ንፋስ ካጋጠሙ ከስከሆነ የተለየ ነበር። በጥር 1991 የበረ አውሎ ንፋስ በሚል አደገኛ ስያሜ ኦፕሬሽን ተጀመረ። የኢራቅ ሰማይ በሳት ጭስ ተሞላ። ሚሳኤሎች በባግዳድ ላይ ወደቁ። በክልል ውስጥ ካሉት ትልቁ አንዱ የሆነው የኢራቅ ጦር ባንድ ወቅት ኃይል የነበረው በሳምንታት ውስጥ ተንኮታኮተ። በዓለም ዙሪያ ያሉ የቴሌቪዥን ስክሪኖች ተመሳሳይ አስጨናቂ ትዕይንቶችን ያሳያሉ። በሺዎች የሚቆጠሩ የሸሹ የኢራቅ ወታደሮች በአየር ድብደባ የተደመሰሱበት የሞት ጎዳና የተባለ አጋጣሚ። ሳዳም ግን በኢራቅ ቴሌቪዥን ፈገግ እያለ ሲጋራ እያጨሰ ነው። የድል ተስፋ መዝራት ቀጠለ። እንደገና በህይወት ተርፏል። ግን ግዛቱ እየጠበበ ነው። የዓለማችን ሀያላን አገራት ተራ አድርገውታል። ከጦርነቱ በኋላ መጪው ሊቋቋመው የማይችል ሆነበት። በአራቱ ማዕዘን ማዕቀብ አገሪቱን አንቋታል። ኢኮኖሚው ወድቋል። ሆስፒታሎች መድኃኒት አልቆባቸዋል። ልጆች ተርበዋል። የኤሌክትሪክ ኃይል ተቋርጧል። ብቻ የሳዳም በአገዛዝ ዙሪያ ለደረሰበት ስቃይ አሜሪካን ተጠያቂ ያደርጋል። ራሱን እንደ ተጎጂና የመጨረሻው የአረብ ክብር ጠባቂ አድርጎ ይገልጻል። ይበ እንዲ እንዳለ በባግዳድ ጥላ ውስጥ የሆነ ቅርጽ የያዘ እውነት አለ። የዝምታ የፍርሃትና የክህደት ምድር ሆናለች ኢራቅም። ወንዶች በሌሊት ይታፈናሉ፣ ሴቶች በሐዘን ተሞልተዋል። ኢራቅ በብቸኝነት የታፈነች አገር ሆናለች። ሳዳምን ለመቅጣት የታሰበው የተባበሩት መንግስታት ማዕቀብ በምትኩ ህዝቡን ይቀጣል። ምግብ መድሃኒት ነዳጅ ጥረት አጋጥሞታል። የዋጋ ግሽበት በየጊዜው ይጨምራል፣ ደህነት መለያዋ ሆኗል። ይበንዲ እንዳለ የሳዳም ቤተመንግስቶች ድምቀታቸውን ቀጥለዋል። የእብነበረድ አዳራሾቻቸው በወርቅና በሻምፓኝ ተሞልተዋል። አምባገነኑ ዜጎች መስመር ላይ ዳቦ ሲጠብቁ ሐውልቶችን ያቆማሉ። ለካሜራዎች ሳዳም ራሱን እንዳዳኝ ሰማዕት አድርጎ ያሳያል። ለእያንዳንዱ የረሃብ ድርጊትና ለሞት ሁሉ ምራባውያንን ተጠያቂ ያደርጋል የዜጎችን ስቃይ እንኳን የፕሮፖጋንዳ መሳሪያ አድርጎ ይጠቀማል በደቡብ የሺያ ማህበረሰቦች ተነሱ ከፋርሱ ባህረ ሰላጤ ጦርነት በኋላ አሜሪካ ከኢራቅ ጋር ያላትን የድጋፍ ማረጋገጫ ውሏን ነሳች በሰሜን በኩል ሳዳም በአንድ ጊዜ ብቻ የመርዝ ጋዝ በመነስነስ ሺ ወገኖቻቸውን ጨርሰው የጭካኔ ጥግ የደረሰባቸው ኩርዶች ከእሳቸው አገዛዝ ጋራ ነጻነትን ፍለጋ ያማትራሉ። ከውጭ ኃይሎች በትር ቢዘንብባቸው ሳዳም በፍጥነትና ያለረረ ምላሽ ይሰጣሉ። ሄሊኮፕተሮች ሰማይን ለቅጽበት ይቆጣጠራሉ። መንደሮች በእሳት ተቃጥለዋል። በአስር ሺዎች የሚቆጠሩ ሰዎች ይጠፋሉ። አሁንም የኬሚካል ጦር መሳሪያዎች መሬቱን ያበላሻሉ። የገዛ ጥላቸውን እንኳን የማያምኑት ሳዳም ግን ከአመፅ የበለጠ አንድ ነገር ይፈራል ከውስጥ ክህደት። የአምባገነኑ መሪ የአብራክ ክፋይ ውዳይና ኩሳይ የፍርሃት መንሲዎች ሆነው ብቅ አሉ። ያልተጠበቁ ከአባታቸው የባሱ ጸበኛና ከህግ ባሻገር የሆኑ በአጭር ጊዜ ውስጥ በጭካኔው ዝነኛ የሆነው ውዳይ ባግዳድን ወደ ግሌ ስቃይ መድረክ ለውጧታል። ርኅራኄ የሌለው ኩሳይ በሌላ በኩል ሚስጥራዊ ፖሊሲን ተቆጣጥሯል። አንድ ላይ ሆኖ በጭካኔና በሚስጥር ላይ የተተከለውን መንግስት ስሩን ውሃ ያጠጣሉ። አምባገነኑ ሳዳም በራሱ አፈታሪክ ውስጥ መኖር ይጀምራል። ተጨማሪ ሐውልቶች እንዲቆሙለት ያዛል። ሳዳም እንደ ናቡከደነጾር፣ እንደ ሳላዲን፣ እንደ ተመረጡ ያላ ጠባቂ ተመስሏል። ከኢራቅ ድንበር ባሻገር አለም ሁኔታውን በጭንቀት ይመለከታል። የምራባውያን አገራት ሳዳም የጅምላ ጨራሽ መሳሪያውን እንደማይጠቀም የሚያሳይ ማስረጃ ጥብቀው ይጠይቃሉ። ተቆጣጣሪዎች በፋብሪካዎችና እና በመከለያዎች ውስጥ ይፈልጋሉ። ነገር ግን እውነታው ግልጽ አይደለም። በማታለል ለምድ ነገሩ ተደብቋል። ሳዳም የታወቀውን የማስፈራራትና የመቃወም ስልቱን ቀጥሏል። ዓለም ሌላ ወረራ እንደማትሞክር ያስባል። ይሁን እንጂ የሀሳቡ ስህተት ነበር። የአንበሳው ውድቀትም መጋቢት 2003 የባግዳድ የምሽት የሰማይ መልክ እንደገና እሳት ዋጠው። አሜሪካ በታሪክ ለመጀመሪያ ጊዜ ከሩሲያ ጋር አበረች። ሶሪያና ግብጽን ጨምሮ መላው ዓለም ኩዌትን ከሳዳም ለማላቀቅ ጉልበት ኃይላቸውን አዋጡ። ምዕራባውያንን ለብዙ አስርት ዓመታት ሲቃወም የነበረው አፈታሪክ ስርጭቱ እየቀነሰ መጥቷል። ምክንያቱም ቦምቦች ሲዘንቡ የቅዠት ደብዛው ይጠፋል። በዩናይትድ ስቴትስ የሚመራው የኢራቅ ወረራ ተጠናክሮ ቀጥሏል። የክሩዝ ሚሳኤሎች ዋና ከተማዋን ደበደቡ። የጦር አቅማቸውን ሲናገሩ ከኢራን ጋር በነበረኝ ጦርነት 10 ሺህ ወታደር አልቆብኝ፣ በነጋታው ሌላ 10 ሺህ ወታደር አሰልፍ ያለው እያሉ የሚይዘቱት ሳዳም በተግባር እየተዳከሙ መጡ። በጦርነት በፍርሃትና በረሃብ የደከሙት ዜጎች በዝምታ ነገሩን ይመለከታሉ። በጥቂት ሳምንታት ውስጥ የሳዳም ጦር ፈርሷል። ጄኔራሎች ወደዱም ጠሉም ሁለት ምርጫ ብቻ ነበራቸው፤ እጃቸውን መስጠት ወይም ደግሞ ማምለጥ። ልጆች ኡዳይ እና ኩሳይ በሙሱል ተከታትለው በተገኙበት ተገድለዋል። ባንድ ወቅት ሀገሪቱን በጥብቅ ይቆጣጠር የነበረው የእሱ አገዛዝ በማዕበል ውስጥ እንደ ባህር ዙሪያ ሸዋ ደቋል። ሚያዝያ 9 ቀን 2003 ለዓለም የማይረሳ ጊዜ ተከሰተ። በባግዳድ ፈርዶስ አደባባይ የአሜሪካ ወታደሮችን ነው። የኢራቅ ዜጎች የሳዳም ሁሴንን ግዙፍ ሃውልት አፈረሱ። ባንድ ወቅት እያንዳንዱን ጎዳና ያስጌጠው የሳዳም ሃውልት ባንድ ወቅት ስሙን መጥቀስ በሚፈሩት ሰዎች እግር ስር ወደቀ። ሆኖም ሳዳም ከሃውልቱ በቀር በአካል ራሱ ከነ ነፍሱ ሊገኝ አልቻለም። ሎራታ ፈታሪ ሆነ። አንዳንዶች በትግሪት ተደብቆ ነው ሲሉ፣ ሌሎች ደግሞ ወደ ሶሪያ ምልጧል ብሎ ያምናሉ። ሳዳም ያለበትን ለጠቆመኝ 25 ሚሊዮን ዶላር ወሮታ ከፍላለሁ ያለችው ሃያሏ አገር አሜሪካ በዋሻዎች በመከላያዎችና መደበቂያ ቦታዎች ውስጥ ዱካውን ፍለጋ ተያዘችው። ነገር ግን መጨረሻው እንዲሆነ በታኅሳስ በትውልድ ከተማው አቅራቢያ ወታደሮች በትንሽ የመሬት ጉድጓድ ውስጥ አገኙት። ጺሙ ተንጨባሮ በተበጣጠሰ ልብስና መተኮስ የማይችል ሽጉጥ ይዞ በአንድ ወቅት ሀያል የነበረው የባቢሎን አንበሳ፣ ልብ አይሞት የሚባል የለ፣ በደከመ ቅላጼ እኔ የኢራቅ ፕሬዝዳንት ሳዳም ሁሴን ነኝ ሲል በእርጋታ ላሳሪዎች ተናግሯል። ሆኖም አለም ከእንግዲህ ትኩረት አይሰጠውም። አስደናቂ የበቀልና የፍትህ ድብልቅ የሆነው የዓለምና የሳዳም ችሎት በሁለት ሺ አምስት ተጀመረ። ማስረጃው እየጨመረ ሲሄድ በድፍረት ቢጮህበትም ለመናዘዝ ፈቃደኛ አልሆነም። እልቂት፣ ማሰቃየት፣ የኬሚካል ጥቃቶች በጭካኔ ጥግ የሚታወቀው ሳዳም ቆራጥነቱ አሁንም ኩምሽሽ አላለም። ታህሳስ ሰላሳ ቀን ሁለት ሺ ስድስት ጎህ ሲቀድ ሳዳም ሁሴን ወደ መሰቀያ ቦታው ተወሰደ። ባንድ ወቅት በፍርሃት የገዛው ሰው አሁን ብቻውን ይጋፈጣል። የሽብር ምራፍ ይጠናቀቃል። ኤፕሎግ የፍርሃት ወርሰናድ ፋየር ባይክ ዳድ ከአመት በኋላ የጦርነት ቅሪቶች አሁንም ከተማውን እያመስዋት ነው። አምባገነኑ ጠፍቷል፣ ጥላው ግን ነበረ። ከሳዳም ቁጥጥር ነጻ የሆነች ኢራቅ ትርምስ ውስጥ ገብታለችም። የኑፋቄ ብጥብጥ፣ የውጭ ወረራና መጽ ሀገሪቱን እየተቦጫጨቋት ነው። ነጻነት እንዲሆን የታሰበው ወደ ሌላ ረጅም ብጥብጥ ይቀየራል። ለብዙ ኢራቃውያን የሳዳም ውድቀት ሰላምም ሆነ ፍትህ አላመጣም ያለፈውን አስጨናቂ ትዝታዎች ያስታወሰ ስለወደፊቱ ጥርጣሬ የሚያወርስ ያልጠራ ድፍርስሳት ጥቁር ጉም ብቻ ሆኖም ታሪክ በቀላሉ ችላ የማይለው ለአንዳንዶች በሚሊዮን የሚቆጠሩ ሰዎችን የጨቆን አምባገንን ነው ሳዳም ሌሎች ደግሞ በምዕራቡ ዓለም ላይ የመቃወም ምልክት ነው ለኢራቅ ራሷ ጉዳትንና ስቃይን ይወክላል የሳዳም ሁሴን ታሪክ ስለ ስልጣን ብቻ አይደለም ከትግሪት የመጣ ልጅ ከምንም እንዴት እንደተነሳ የሚፈራ ኤምፓየር እንዳቋቋመን ነው። ራሱን እንደ አገሪቱ አዳኝ አድርጎ እንዳየ ሐውልቶች ፈርሰው ሊሆን ይችላል፣ ነገር ግን የደረሰው ጠባሳ አሁንም ይኖራል። በባግዳድ ጸጥ ባለ ምሽቶች ከስድስት በላይ ቤተ መንግስት ገንብተው ሲንፈላሰሱ የነበሩት ሳዳም በሚርበተበት የህዝብ ልብ ተደላድሎ ያረፉ የወርቅ ዙፋኖችን አሁንም ይታወሳሉ። ከቡራን የጌዛት የዩቲዩብ ቻናል ቤተሰቦች እና ይህንን ቪዲዮ በአጋጣሚ ከፈታችሁ ሁሉ ድጋሜ እንድንገናኝ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን እና ወዳጅነታችሁን ለማሳየት ላይክ በማድረግ አብረን እንድንቆይ ስል በአክብሮት እጠይቃለሁ።